ምዕራፍ አርባ ስድስት ያዕቆብ ከቤተሰቡ ጋር ወደ ግብጽ መሄዱ። እስራኤልም ለእርሱ ያለውን ሁሉ ይዞ ተነሳ። ወደ አዝቅተ መሐላም መጣ። መሥዋዕትንም ለአባቱ ለይስሐቅ አምላክ ሰቧ። እግዚአብሔርም በለሊት ራእይ ያዕቆብ ያዕቆብ ብሎ ለእስራኤል ተናገረው እርሱም ምንድነው አለ አለውም የአባቶችህ አምላክ እግዚአብሔር እኔ ነኝ ወደ ግብጽ መውረድን አትፍራ በዚያ ትልቅ ህዝብ አደርግሃለሁና እኔ ወደ ግብፅ አብሬህ እወርዳለሁ ከዚያም ደግሞ እኔ አወጣሃለሁ ልጅ ዮሴፍም እጁን በዐይንህ ላይ ያኖራል። ያዕቆብም ከአዘቅተ መሐላ ተነሳ። የእስራኤልም ልጆች አባታቸውን፣ ገንዘባቸውን፣ ሚስቶቻቸውንም እነርሱን ያመጡባቸው ዘንድ ዮሴፍ በላካቸው ሰረገሎች ጭነው ወሰዱ። ጓዛቸውን በከነዓን አገር ያገኙትንም ጥሪታቸውን ሁሉ ይዘው ያዕቆብና ዘሩ ሁሉ ከእርሱ ጋር ወደ ግብጽ ወጡ ወንዶች ልጆቹንና የወንዶች ልጆቹን ወንዶች ልጆች ሴቶች ልጆቹንና የሴቶቹን ልጆች ሴቶች ልጆች ዘሩንም ሁሉ ከእርሱ ጋር ወደ ግብጽ አስገባቸው። ከአባታቸው ከያዕቆብ ጋር ወደ ግብጽ የገቡት የእስራኤል ልጆች ስም ይህ ነው፤ ያዕቆብና ልጆቹ፣ የያዕቆብ በኩር ሮቤል፣ የሮቤል ልጆች ሄኖስ ፍሉስ፣ አስሮን፣ ከርሜ። የስምዖን ልጆች የሙኤል፣ ያሚን፣ አኡድ፣ ያኪን፣ ሱዋ፣ ሱሃር፣ የከነአናዊው ልጅ ሳኡል። የሌዊው ልጅ ጌድሶን፣ ቃት፣ ሜራራ። የይሁዳ ልጆች ኤር፣ አውናን፣ ሴሎም፣ ፋሬስ፣ ዛራ። ኤርና አውናን በከናን ምድር ሞቱ። የፋሬስም ልጆች እነኚህ ናቸው። ኤስሮም፣ ይሞሄል። የኢሳኮር ልጆች ቶላ፣ ፎሃ፣ ያሱብ፣ ስራም፣ ስምራ። የዛብሎን ልጆች ሳሬድ፣ አሎን፣ አለ አሌል። ሊያ በመስጴጦሚያ ሊያ በሜሶፖቶሚያ በሶሪያ ለያዕቆብ የወለደቻቸው ልጆችና ሴቲቱ ልጇ ዲና እነዚህ ናቸው። ወንዶችም ሴቶችም ልጆቿ ሁሉ ሰላሳ አራት ነፍስ ናቸው። የጋድም ልጆች ስፎን፣ ሃጊ፣ ሱኒ፣ አዜን፣ አድ፣ አሮሃድ፣ አርሄል። የአሴርም ልጆች ኢያምን፣ ኢያሱ፣ ኢዮኤል፣ በሪያ፣ የእህታቸው ሳራ። የበሪያ ልጆችም ኮቦር፣ መልኪኤል ላባ ለልጁ ለሊያ የሰጣት የዘለፋ ልጆች እነዚህ ናቸው። እርሷም እነዚህን ዐሥራ ስድስቱን ነፍስ ለያዕቆብ ወለደች። ያዕቆብ ሚስት ራሔል ልጆች ዮሴፍና ብንያም ናቸው። ለዮሴፍም በግብፅ ምድር ልጆች ተወለዱለት። እነርሱም የሄልዮቱ ከተማ ካህን የጴጤ ፋራ ልጅ አስኔት ወለደችለት ምናሴና ኤፍሬም ናቸው። ሶርያዊት በቅብቱ የወለደችለት የምናሴም ልጅ ማኪር ነው። ማኪርም ገላድን ወለደ። የምናሴም ወንድም የኤፍሬም ልጆች ሱታላና ጣሆን ናቸው። ሱታላ ልጅም ኤደንና ኤደን ነው። የቢንያምም ልጆች ቤላ፣ ቦኮር፣ አስቤር። የቤላ ልጆችም ጌራ፣ ኖዌማን፣ አሂሮስ ማንፌን፣ ሁፎም። ጌራም አራድን ወለደ። ለያዕቆብ የተወለዱለት የራሔል ልጆችም እነዚህ ናቸው። ሁሉም አሥራ አራት ነፍስ ናቸው። የዳንም ልጅ አሳ ነው። የንፍታሌም ልጆች አሴሄል፣ ጎሂን፣ ዮሴር ሴሌም ላባ ለልጁ ለራሔል የሰጣት የባላ ልጆች እነዚህ ናቸው። እነዚህንም ለያዕቆብ ወለደችለት ባላ የወለደቻቸው ሁሉም ሰባት ነፍስ ናቸው። ከያዕቆብ ጋር ወደ ግብፅ የገቡት ሰዎች ሁሉ ከጉልበቱ የወጡት ከልጆቹ ሚስቶች ሌላ ሁላቸው ስድሳ ሰባት ናቸው። በግብፅ ምድር የተወለዱለት የዮሴፍ ልጆች ሁለት ናቸው። ወደ ግብፅ የገቡት የያዕቆብ ቤተሰቦች ሁሉ ሰባ ናቸው። ያዕቆብና ቤተሰቡ በግብፅ ይሁዳንም ሜሮስ በምትባል በራምሴ ከተማ እንዲቀበሉ በፊቱ ወደ ዮሴፍ ላከው። ዮሴፍም ሰረገላን አዘጋጀ። አባቱንም እስራኤልንም ሊገናኘው ወደ የሮስ ከተማ ወጣ። ባየውም ጊዜ አንገቱን አቀፈው፣ ረዥም ጊዜም አለቀሰ። እስራኤልም ዮሴፍን አንተ ገና በሕይወት ሳለ ፊትህን አይቻለውና አሁን ልሙት አለው። ዮሴፍም ወንድሞቹን እንዲህ አላቸው። እኔ ሄጄ ለፈርዖን እንዲህ ብዬ ነግረዋለሁ። በከናን ምድር የነበሩት ወንድሞችና የአባቴ ቤተ ሰዎች ወደ እኔ መጥተዋል። እነርሱም ከብት ጠባቂዎች፣ መንጋ አርቢዎች ናቸው። በጎቻቸውንና ላሞቻቸውን ያላቸውንም ሁሉ አመጡ። ፈርዖንም ቢጠራችሁ ተግባራችሁስ ምንድን ነው ቢላችሁ፣ በግ ጠባቂ ሁሉ ለግብፅ ሰዎች እርኩስ ነውና በአረብ በኩል በጌሴም እንድትቀመጡ እኛ አገልጋዮችህ ከብላቴንነት ጀምሮ እስካሁን ድረስ እኛም አባቶቻችንም እንስሳ አርቢዎች ነን በሉት።